የ2017 ዓ ም የሪሜዲያል ተማሪዎች የማጠቃለያ ፋይናል ፈተና ስኬጁል ወጥቷል። ነገር ግን ብዙ ተማሪዎች እንዴት ነው ይሄ ነገር የሚተገበረው የሚለው ነገር ግራ ስላጋባችሁ ገለጻ ለማድረግ ነው የመጣሁት። ከግንቦት 25 እስከ ግንቦት 30 ባሉት ጥናቶች ነው የሚሰጠው። በመካከል ግንቦት 29 የኢድ አል አድሃ አረፋ በዓል ስላለ ይዘለልና በቀጣዩ ቀን ትቀጥላላችሁ። ፈተናቸውን በምታዩት እዚህ ምስሉ ላይ ግንቦት 25 የናቹራል ተማሪዎች አምስት ኮርሶች ስለሆነ የሚወስዱት ባዮሎጂን ቀድሞ ይፈተናሉ። በመቀጠል በግንቦት 26 ማክሰኞ ማለት ነው ፊዚክስ፣ ናቹራሎች፣ ሶሻሎች ደግሞ ሚኒስትሪ በግንቦት 27 ናቹራሎች ኬሚስትሪ፣ ሶሻሎች ጂኦግራፊ። ከዚያ በኋላ በግንቦት 28 ወይም ቀኑ ሮብ ሐሙስ ቀን የሚሆነው ማትስ ናቹራሎች ማትስ ፎር ናቹራል እና ሶሻሎች ደግሞ ማትስ ፎር ሶሻል ሳይንስ። የተወሰነ ልዩነት ነው ያለው አስራ አንደኛ ክፍ ያሉ ቶፒኮች ላይ ነው ልዩነት እንጂ ሌላ ልዩነት የለውም። ይሄ ማለት ፋርዘር ኦን ትሪጎን ሜትሪክ እና ፋርዘር ኦን ቬክተር የሚሉት ቶፒኮች ለናቹራል ብቻ ነው ስለሚካተቱ፣ ልዩነት ዛ ነው ሊፈጠር የሚችለው ሜይ ቢ አንድ አይነት ፈተና ካላዘጋጁ በግንቦት ሰላሳ ደግሞ ስንመለከት ከኢድ በዓል በኋላ እንግሊዝ ፈተና እንተወስዳላችሁ በዚህ መልኩ ነው የተዘጋጀው። የሰዓቱ ሁኔታውን ስንመለከት ለምሳሌ ባዮሎጂ ብሎ ከሁለት ሰዓት ተኩል እስከ አራት ሰዓት የሁሉም ፈተና የተሰጠው ሰዓት ብዛት አንድ ሰዓት ተኩል ነው። አንድ ሰዓት ተኩል ነው ማለት የጥያቄዎቹ ብዛት ትንሽ ነው እንደማለት ነው። ለምሳሌ ባዮሎጂ ኢንትራንስ ላይ ሁለት ሰዓት ነው የሚሰጠው። ፊዚክስ ሁለት ሰዓት ነው። ሂስትሪ ጂኦግራፊ ሁለት ሰዓት ነው። ኢቨን ኬሚስትሪ ሁለት ሰዓት ተኩል ነው የሚሰጥ የነበረው። ማቲስ ሶስት ሰዓት ነው የሚሰጠው። እዚህ ላይ ግን ለሁሉም ፈተናዎች የተሰጠው ሰዓት አንድ ሰዓት ተኩል ነው የተሰጠው ነው የሚል እና አንድ ሰዓት ተኩል ማለት በጣም ትንሽ ነውአንድ ሰዓት ተኩል በጣም ትንሽ ነው እና የተለያየ ፈተና ነው የምትፈተኑት። ለምሳሌ ባዮሎጂ ሶስት አይነት ፈተናዎች ናቸው ያሉት። የመጀመሪያ ዙር ተፈታኞች ከኮምፒውተር እጥረት አንጻር ምናምን ምናምን ነው እንደዚህ ለማድረግ የተገደዱት የመጀመሪያ ዙር ተፈታኞች ከሁለት ሰዓት ተኩል እስከ አራት ሰዓት ገብታችሁ ስትፈተኑ እንደሚመስለኝ ከሆነ የጥያቄ ብዛቱ ሀምሳ ስልሳ አካባቢ ነው ሊሆን የሚችለው እንጂ መቶ ጥያቄ አድርገው በአንድ ሰዓት ተኩል የሚፈትኗቸው አይመስለኝም። የራሴን አስተያየት ነው። ኤኒዌይስ ያም ሆነ ያው የተማራችሁ ውስጥ ነው የምትፈተኑ ትፈተናላችሁ ማለት ነው። በአንድ ሰዓት ተኩል ትፈተናላችሁ። ቀጣዮች ደግሞ ከአራት ሰዓት ተኩል ገብታችሁ እስከ ስድስት ሰዓት ያንኑ ፈተና ራሱን አይደለም የምትፈተኑ ያንኑ ፈተና ትፈተኑ ሌላ ፈተና ትፈተናላችሁ። ሶስተኛ ዙር ደግሞ ከስምንት ሰዓት እስከ ዘጠኝ ሰዓት ተኩል ትፈተናላችሁ ማለት ነው። እንደዚህ ሲሉ ምንም ያስጨንቃችሁ ነገር የለም። የጥያቄ ክብደቱን ምናምን ባላንስ አድርገው አይተው ስለሚያወጡት ለአንደኛው ፌዝ ተፈታኝ ከበድ ያለ፣ አንደኛው ቀላል የሚባል ነገር አይኖርም የሚለዝ የሚባል ነገር አይኖርም እኩል አድርገው ለማውጣት ነው የሚሞክሩት ቀጣዮቹ ቀናቶች ላይም በተመሳሳይ ይሆናል ማለት ነው። ቀጣዮቹ ቀናቶች ላይም በተመሳሳይ ይሆናል። እስፔሻሊ አሁን የመጨረሻዎቹ ቀናቶች ላይ ማተስ እና እንግዲህ ሁሉም ተማሪዎች በጋራ ስለሚወስዱ በአራት ክፍል ነው በአራት ፌዝ ነው የተከፈለው። የአራቱ ፌዝም ያልቃል። የአራቱ ፌዝም አንዳንድ ሰዓት ተኩል ነው የተሰጠው ለአራቱ ፌዝም። የእነሱም በዚህ መልኩ ያልቃል ኦልሬዲ ይሄ ነው ግልጽ ነው ብዬ አስባለሁ። ምንም ግራ የሚያጋባ ብዙ ነገር የለውም እና የፌዙ መከፋፈል ግራ እንዳይገባቸው ለማድረግ ግልጽ ለማድረግ ነው የመጣሁት። ፌዙ ተከፋፈለ ማለት ጥያቄዎች ይለያያሉ። ለምሳሌ አሁን ማትስ አራት አይነት ጥያቄዎች ይዘጋጁና ቀኑን ሙሉ ተማሪዎች ሲፈተኑ ይውላሉ። የመጀመሪያዎቹ ፌዝ በሁለት ሰዓት ተኩል፣ ቀጣዮች በአራት ሰዓት ተኩል፣ ከሰዓት በኋላ ደግሞ ስምንት ሰዓት እና አስር ሰዓት ገብተው ተፈትኖ ይጨረሳሉ እንደማለት ነው። በዚህ መልኩ ትፈተናላችሁ። ኤኒዌይስ ይህንን ኤግዛም ከመውሰዳቸው በፊት እኛ ጋር የምንሰጠው ሞዴል ኤግዛም አለ። የፕራይቬት ተማሪዎች እና ለክለሳ ፕሮግራም የተመዘገቡ ተማሪዎች ናቸው ይህን ኤግዛም መውሰድ የሚችሉት። ከዛሬ ከግንቦት 22 እስከ ግንቦት 24 በሶስት ቀን ውስጥ የሚሰጥ ነው። በተቀመጠው ሰዓት እንኳ ገብታችሁ መውሰድ ካልቻላችሁ፣ በተመቻችሁ ሰዓት ገብታችሁ መውሰድ ትችላላችሁ። የጠፋባችሁ እና በደንብ በጥንቃቄ ያዘጋጀናቸው ሰርድ ራውንድ ሞዴል ኤግዛሞች አሉ። ማጠቃለያ ሞዴል ፈተናችን ነው፣ ሪሜዲያል ትሪክስ ያዘጋጁ እሱ መውሰድ የምትፈልጉ ተማሪዎች ካላችሁ፣ ይህንን ሞዴል ፈተና ብቻ ሳይሆን ሙሉ ክለሳ የክለሳ ፕሮግራሙንም ነው ማግኘት የምትችሉት። ያው አጭር ቀን ስለሆነ የቀረው በዚህ በፊት የኖርማል የሪሜዲያል ክላስ ምዝገባ 500 ብር ነበር። በኋላ ላይ የክለሳ ፕሮግራም 300 ብር ነበር። ለኦልሞስት አንድ ሳምንት ያነሰ ጊዜ ስለሆነ ያለው 100 ብር አድርገን ተማሪዎች ብዙ ተማሪዎች እየተመዘገቡ ነው። ይህን ሞዴል ኤግዛም እንድትወስዱ በአጭር ጊዜ ከኛ ጋር ሪቫይዝ አድርጋችሁ እንድትገቡ መልዕክቱን ያስተላልፍላቸዋለሁ እና ውጤታችሁ እንዴት ነው የምታውቁት? ሁለት ሳምንት ባልሞላ ጊዜ ውስጥ ከተፈተናችሁ በኋላ ወደ ፋሚሊ ተመልሳችሁ ኦንላይን ገብታችሁ በቁጥራችሁ በአይዲ ነንበራችሁ እየገባችሁ ታዩታላችሁ። ለሁላችሁ መልካም ፈተና እንመኛለን። የቴሌግራም ቻናላችን ተቀላቀል። መመዝገብ የምትፈልጉ ተማሪዎች አዳዲስ መረጃዎችንም ለማግኘት የቴሌግራም ቻናላችን መቀላቀል አትርሱ ን